ይሄ ሁላችሁ እንደሚያምር ቡና ሁላ ቃል ተቀርጣያችሁ ጊሳ የሚባል ሀገር ነው። ይሄ ማለት ነው ጓደኞቼ ማለት ነው የዩቲዩብ ተመልካች ቤተሰቦቼ እንዲህ የሚያምር ሀገር አለ። በጥቅሉ ለቀማ ደርሷል ነያችሁ ሳር ቅጠሉ ያምራል። በጣም ነው የሚያምረው። ብዙ ቡና የያዘ የለውም። ይሄ አካባቢ ግን ቀልቷን ነው እንጂ ሴቶ ሁላ ማለትና እያቻቸውን እየሄዱ ማለት ነው። በጣም ደክመኛ ነው የምር። ይሄ ባህር ዛፍ ምናምን አለ ባህር ዛፍ ነው እያችሁት። የደቡብ በቆሎ ምናምን ተንተርክኳል ማለት ነው። በከተማ ማ ሹላሌው እየተወነጨፈ የሚጠበቀው ማሽላው ተቆርጦ ይቀራል። ማማው አሁን አደር ስሙ ይጠርጎላለሁ እየተባለ ጓደኞች አዛርጋቸዋለሁ ዛሬ እየቀረብኩ ማለት ነው። መንገዱን ጭራሽ እንዳይሄዱ እየጠበቁ እኔም በጥበቃ እያቸው መንገዱ እንደነገርኳችሁ የሁለት ሰዓት ተኩል መንገድ ነው። ያው በቃ ተጎንብሶ እዝጎ ነው ብሎ አንፈን ተው ሞላ ታወቃችሁት ማለት ነው። እዚህ አካባቢ ግን ቆጮ ምናምን እኛ አካባቢ የለም። የሰዎቹ አካባቢ ቆጮ ምናምን አለ እናንተ እዚህ እዚጋ እየወለሱ እንደ ውራጋ የክልል ቆጮ ቆጮ ይሄ የሸረደበት ግራብሪያ ደግሞ ሀገር ሊያስለቅ ነው። ግራብሪያ ወዩ ሙዝ አያችሁ፣ ይሄ ሰውዬው መጣሲያ ይሄ ባያችሁት፣ ቆጮ ቆጮ ነው። ይሄ ሲያመር ይላችሁ፣ እዚህ አካባቢ የቆጮ ሀገር ነው እናንተ። አረ ወይኔ ይሄማ የኦሮሚያ ክልል አትኩሮትም አበባው ምናምኑ ያምራል፣ ሳር ቅጠል ያምራል ማለት ለምለም ነው። ያው ሀገራችን የዝናብ ችግር የለበትም፣ ዝናብ ስላለ ዝናብ ካለ ሁሉ ነገር አለና ቆጮ ሙዙ ማለት ስንት አመት ነው ከዚህ ከመጣው ቆየ እኮ ቆጮ ነፍነስ ምርር ምዙይ ቆጮ ቡናው ምኑ አልቀረም። ይኸው ጫቱ ከዚህ ከአጥር ወደ ዛ ከገባችሁ ጫቱ ማለት ነው፣ ሄዳችሁ አጭሩት። በዛው መሀል ደግሞ ይኸው ቡና እንደ ዘመማያችሁ ትታያችኋል። ይሄ በደረቁ እንጨት ቀጥሎ ያለው ቡናው ዝም ብሎ ጫቱ ጋር እኩል መንገዱ ቢክድ ቢክድ ፈጣሪ አለ። ምንም ምንም ምንም ምንም ተሄዱ አያልቅም። እናንተ አያቸው አፈሩ መጥቆ ማንም ነው ቅላቱ ወይሸት እዚህ ጋር አለ ገብቶ መዘንጠልም ይቻላል። እኛ ወሎዬ እንደሆነ ብሉ እንብላ ነው፣ ችግር የለብንም። መዘንጠል ነው ማንኛውም ሰው ነው። ልክ እንደ ውራጊዎች ውራጊዎቹም እንደዚህ በቃ እንግዲያ ይወዳሉ። አከባበር ደግሞ ለየት ይላልና አንደኛው ተራራ ወጥታችሁ አንደኛው ተራራ ይደርሳል ምን ያልቃን ብላችሁ ነው መንገዱ ዘመን ብትሄዱት ብትሄዱት መንገድና ሰማይ እንዴት ያልቃል ማለቂያ ድካ ይኖራል ብላችሁ ነው በፍጹም የለም ይብላሽ ቁጠሩ ሁላ አበባው ሲያምር መንገድ እናንተ ሰዎች መንገዱ ቢከድ ቢከድ ያልቀን አምራቹ አንዱ ጫካ ሲወጣ አንዱ ሜዳ አንዱ ሜዳ ሲወጣ አንዱ ጫካ ይመጣ ነው ፈጣሪ ቡና አለ ግን በዚህ ውስጥ በነገራችን ላይ ያው ግን ውህ ማንን ትድለው? ሰላም ጓደኞቼ፣ ደረስኩኝ ደርስና ደርሰናን መንደሩ ጋር ጫት ላሳይ። ያስጎምኛችሁ፣ ወላህ የሚያምር የሚያምር ጫት የምር ጫት አለ ስላችሁ ለተ አይመስላችሁ ነበር። ይሄ ላቺ ይሄ አዲሱ ውሸት ጫት ነው፣ አዲሱ ውሸት። ይሄ ይሄ ይሄ ይሄዳል ማለት ነው፣ ከሄድኩ ይሄዳል። ከዚህ ቀጥሎ ይሄ ይሄ ነው። ያው ስፍር ቁጥር የለውም፣ ተመቶ ሲያምር ማለት ነው። ያማ ዛፉን አጭራሽ ዛፍ ዛፍ ነው በቃ እዚህ እንግዲህ ዳር ላይ ሆኜ ነው የማሳያችሁ። ውስጡ ጋር ቢገባ ደግሞ አያምጣው ነው ጫካ ነው ይደብቀኛል እና አያችሁ፣ ለምለምነቱ እንደዚህ ሲያምር ሲያንጠባረቅ ጫቱ ይህን መሳይ የሰፈራችንም ሆነ የኛ የእነሱም ሆነ ይሄ ነው ማለት ነው። ሁለት ሰዓት ከምናምን የመጣንበት መንገድ ነው ማለት ነው። ደርሰናል አሁን በመንደራቸው ምናምን አያችሁ እንደሚያምር ጫቱ ነው አያችሁት። በጣም ነው የሚያምረው። ያው ጫት የጣል ተቀራኒያችሁ ግን ያው የስድብ ዘር ይኖራል ያው አይቻል ነው እያችሁ ሲያምር በጣም ነው የሚያምረው። ይሄ ልጅነት ያለው ልጅነት ያለው ነው ኮብኮቤ ኤ በቃ ለብዛ ያስፈልገው ስኳር ያስፈልገው ማጣ ነው መቃም ይፈልጋ፣ መቃም ይፈልጋ። ሰው አላነ ኡ ይሄ ጫካ ነውና እዚህ መቼም ይሄን ያህል ቀዳም ተብሎ አይዘለቅም እና በቃ ይሄ እንዳለ የዚህ የታወቀ ሰፈር ነው የጫት ሀገር ዛፉ ያያችሁት አዲግ አዲግ ትልቁ ነው ይሄ ትልቅ ነው እንዳለ ከውስጥ ከገባህማ ከገባሽ ያው አምጣው ነው ጠልቀሽ ነው የምትቀሪው ይህን ይመስላል በቀላሉ ወዳችኋለሁ ሰብስክራይብ ላይክ እያደረጋችሁ አበረታቱን የጫት ዘር ነው እላቸዋለሁ የጫት ሀገር ነው ይሄ በቃ የታወቀ ነው የተባለለት እንዴት ጎረምሳ ይውሃይ አባባ እንዴት ነው